ሰራተኞች በስራ ሂደት ወር ሙሉ የለፉበትን ገንዘብ ለመቁጠር እንዲሁም ለቤተሰቦቻቸው አስቤዛ ለመግዛት ካላቸው ሂሳብ ላይ ለመቀነስ የግዴታ ሂሳብ ትምህርትን ማወቅ ያስፈልጋቸዋል። ተማሪዎችም በትምህርታቸው ትልቅ ደረጃ እንዲደርሱ ሂሳብ ትምህርትን ጠንቅቀው ማወቅ ግድ ይላቸዋል። ሰላም ሰላም የሀገሬ አካዳሚ ቤተሰቦች በያላችሁበት እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ የመጣሁት ብዙ ልጆች ቴክስት በላኩልኝ መረጃ መሰረት ከዜሮ እስከ አስር ያሉትን ቁጥሮች እንዴት እንደሚጻፉና እንዴት እንደሚነባው ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እኔ መሰረት አንዷለም ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ሁል ጊዜ ላይክ በማድረግ ቪዲዮን ብትጀምሩት እጅግ ለእኔ በጣም ይጠቅመኛል። ከናንተ ምንም የማታስከፍል ቀላል ስለሆነ ቪዲዮን ስትጀምሩ ላይክ በማድረግ ብትጀምሩ ደስ ይለኛል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ የትም አትሄዱ። ሂሳብ ትምህርትን ለማወቅ መጀመሪያ ቁጥሮችን ለይቶ ማወቅ ያስፈልጋል። እንግዲህ ሂሳብ በጣም ወሳኝ ነው በሕይወታችን በስራችን በኑሯችን ያለ ሂሳብ ልንቀሳቀስ አንችልም። ሂሳብ ለሰው ልጆች ትልቁ ነገር ነውና ማወቅ መማር አለብን። ቁጥሮችን መጻፍና ማንበብ እንዲሁም መደመር፣ መቀነስ፣ ማባዛት፣ ማካፈል በሂደት ተራ በተራ እናስተምራቸዋለን። ዛሬ በክፍል አንድ ሂሳብ ይዤላቸው የመጣሁት ከዜሮ እስከ አስር ያሉትን ቁጥሮችን እንዴት እንደሚጻፉና እንዴት እንደሚነባው ይዤላቸዋል መጥቻለሁ። እናንተ ትከታተል ያላችሁ አዲስ ተማሪ ካላችሁ ሰብስክራይብ በማድረግ ለሌሎቹ ጓደኞችም ለሌሎቹ ጓደኞቻችሁ ቪዲዮውን ሼር በማድረግ ቪዲዮን ጀምሩ። እንዲሁም እርሶ ባሉበት ሆነው በተመቸው ሰዓት በግል ወይም በቡድን መማር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ይደውሉልን። ከሂሳብ ውስጥ በተጨማሪም አማረኛ እንዲሁም እንግሊዘኛ እርስዎ በተመችት ሰዓትና ቀን እናስተምሮታለን። ከእርስ የትም የሚጠበቀው ከታች ባለው ስልክ በኢሞ በዋትሳፕ እንዲሁም በቴሌግራም በተመቸሁት ይደውሉልን። እርስዎ በተመቸሁት ሰዓትና እና ቀን እናስተምሮታለን። ቀጥታ ወደ ትምህርቱ ንግባ። በዛሬው የሂሳብ ክፍል አንድ ትምህርት ይዤላችሁ የመጣሁት ከዜሮ እስከ አስር ያሉትን ፊደሎች ቁጥሮች እንዴት እንደሚጻፉና እንዴት እንደሚነበቡ ነው። መጀመሪያ ዜሮን አብረን እንመልከት። ዜሮ በአማርኛ ሲጻፍ ዜ እንዲሁም ሮ አንድ ላይ ሲሆኑ ዜሮ ይሰጠናል ማለት ነው። በእንግሊዘኛ ደግሞ ሲጻፍ እንደምታዩት ዜ ኢአር ኦ o ሲነበብ ዜሮ ይላል ማለት ነው። ዜሮ ዜሮ በእንግሊዘኛ ሲነበብ፣ በአማርኛ ደግሞ ዜሮ ይላል። በመቀጠል ደግሞ አንድ ቁጥርን እንመልከት እንዴት እንደምትጽፍ አንድ ቁጥር አንድ ብለን ስንጽፍ አ ን ድ ሶስት ፊደሎች ይሆናሉ ማለት ነው። አ ን በእንግሊዘኛው ደግሞ ስንጽፍ ዋን ኦ ኤን ኢ ኦ ኤን ኢ ዋን ዋን ሲነበብ ዋን ይላል ማለት ነው። ወደ ሁለተኛው ቁጥር ስናልፍ ደግሞ ሁለት ሁለተኛው ቁጥር ሲጻፍ ሁለት ሁለት በእንግሊዘኛው ደግሞ ሲነበብ ቱ

ስሪ ይላል ማለት ነው። አራት አራት ቁጥርን ደግሞ ስንመለከት አራት አራት ሲጻፍ አራት አራት ይላል ማለት ነው። በእንግሊዘኛ ደግሞ ፎር ፎር፣ ኤፍ ኦ ዩ አር ፎር። ቀጥሎ ደግሞ አምስት ቁጥር ናት። አምስት ሲጻፍ አ ም ስ ት አምስት። በእንግሊዘኛ ደግሞ ፋይቭ ስፔሊንጎ ኤፍ አይ ቪ ኢ ፋይቭ። ስድስት ቁጥርን ደግሞ ስንመለከት ሲነበብ በአማርኛ ሲጻፍ ስድስት ይላል። ስ ድ ስ ት ስድስት። በእንግሊዝኛ ደግሞ ሲጻፍ ሲክስ፣ ኤስ አይ ኤክስ ሲክስ። ሰባት ሰባት ቁጥር ደግሞ ሲጻፍ ሰ ባ ት ሰባት በእንግሊዘኛ ደግሞ ሰቨን ኤስ ኢ ቪ ኢ ኤን ሰቨን። ስምንት ቁጥርን ደግሞ ስንመለከት በአማርኛ ሲጻፍ ስምንት፣ ስምንት በእንግሊዘኛ ደግሞ ሲጻፍ ኤት ኢ ጂ ኤች አይ ቲ ኤይት ዘጠኝ ቁጥርን ደግሞ ስንመለከት ሲጻፍ ዘጠኝ ዘጠኝ ይላል ማለት ነው። በእንግሊዘኛ ደግሞ ናይን ኤን አይ ኤን ኢ ናይን ይላል። በመጨረሻ ደግሞ የምንመለከተው አንድና ዜሮ አንድ ላይ ሲሆኑ አስር አስር ሲጻፍ አ ስር አስር በእንግሊዘኛ ደግሞ ቴን ቲ ኢ ኤን ቴን። እርሶም ደግሞ በግል ወይም በቡድን ከጓደኞቻችሁ ጋር ሊሆን ይችላል ወይም ብቻችሁን በተመቻችሁ ሰዓት በተመቻችሁ ቀን ባላችሁበት ሆናችሁ መማር ከፈለጋችሁ እታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። በተመቾት ሰዓት ከሂሳብ በተጨማሪ ሂሳብ፣ እንዲሁም አማርኛ፣ እንዲሁም እንግሊዘኛ እርስ በተመቾት ሰዓትና ቀን እናስተምሮታለን። ከእርስ የሚጠበቀው በታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ያሳውቁኝ። የዛሬው ትምህርታችን የተማማርን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱ።